ሕዝባዊ ወያነ ሓርነት ትግራይ ህወሓት ከፖለቲካ ፓርቲነት ተሰረዘ። ሕዝባዊ ወያነ ሓርነት ትግራይ ህወሓት ከፖለቲካ ፓርቲነት መሰረዙን ተከትሎ የኢትዮጵያ ብሔራዊ ምርጫ ቦርድ የሰጠው መግለጫ እንደሚከተለ ይቀርባል። ሕዝባዊ ወያነ ሓርነት ትግራይ ህወሓት በአመጻ ድርጊት በመሳተፉ ምክንያት ቦርዱ በአዋጅ ቁጥር 1162 ህዝባር 2011 አንቀጽ 98 መሰረት ከፖለቲካ ፓርቲነት መሰረዙ የሚታወስ ነው። ይሁንና የፕሪቶሪያ ስምምነት ከተደረገ በኋላ የህወሓት ህጋዊ ሰውነት እንዲሰረዝ የተላለፈው ውሳኔ እንዲነሳ ቦርዱን ሚያዝያ 13ና ሚያዝያ 28 ቀን 2015 ዓ.ም መጠየቁ የሚታወቅ ነው። ሆኖም ቦርዱ በአመፃ ድርጊት በመሳተፍ ከፖለቲካ ፓርቲነት የተሰረዘ የፖለቲካ ፓርቲ ህጋዊ ሰውነቱ ከተሰረዘ በኋላ ህጋዊ ሰውነቱን ለመመለስ የሚያስችል ህግ ስለሌለ ጥያቄውን ውድቅ በማድረግ ግንቦት 4 ቀን 2015 ዓ ም በቁጥር አ 11 62 ህዝብ 11 ህዝብ 11 55 በተጻፈ ደብዳቤ መልስ ሰጥቷል። የኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162 ህዝባር 2011 ን ለማሻሻል የወጣውን አዋጅ ቁጥር 1332 ህዝባር 2016 መታወጁን ተከትሎ ህወሀት በአዋጁ መሰረት በልዩ ሁኔታ ፓርቲ ሆኖ ለመመዝገብ መቅረብ የሚገባቸውን ሰነዶች በማያያዝ በቀረበው ጥያቄ እንዲሁም ህወሀትን አስመልክቶ ፍትህ ሚኒስቴር በህግ በተሰጠው ስልጣን መሰረት ሰኔ 17 ቀን 2016 ዓ.ም በቁጥር ፍሚ 1 ህዝባር 1345 በጻፈው ደብዳቤ መነሻ ህወሓት ህጋዊ ሰውነት የሚያገኝበትን ህግ መሠረት በማድረግ ቦርዱ በማሻሻያ አዋጁ መሰረት ለፓርቲው በልዩ ሁኔታ መዝግቦ ነሐሴ 3 ቀን 2016 ዓ ም ህጋዊ ሰውነት ማረጋገጫ ሰጥቷል። በዚህ መሰረት ህወሓት በአዋጅ ቁጥር 1332 ህዝባር 2016 ይህንን ተከትሎ በወጣው መመሪያ ቁጥር 25 ህዝባር 2016ና ቦርዱ ምዝገባውን ተከትሎ እንዲፈጽም የሰጠውን ትዕዛዝ ባለማክበሩ ቦርዱ በተለያየ ጊዜ ማሳሰቢያ ቢሰጥም፣ ፓርቲው ግን በህግ የተጣለበትን ግዴታ አልፈጸመም። ከዚህም በላይ በአዋጅ ቁጥር 1332 ህዝባር 2016 መሠረት የፓርቲውን ህጋዊነት የሚያረጋግጠውንና ፓርቲው በወቅቱ አምኖበትና ተስማምቶ ከቦርዱ የተቀበለውን የፖለቲካ ፓርቲ ህጋዊ ሰውነት ማረጋገጫ አላውቅም፣ ህጋዊ ሰውነቴ በዚህ ሰነድ አይረጋገጥም በማለት ህግንና መመሪያን ባለማክበርና ለማክበርም ፈቃደኛ ባለመሆን ሲገልጽ ቆይቷል። ቦርዱ በአዋጅ ቁጥር 1162 ህዝባር 2011 መሠረት በአመፃ ተግባር በመሰማራቱ የተሰረዘን ፓርቲ ህጋዊ ሰውነት የምመልስበት የህግ ድንጋጌ የለኝም በማለት ግንቦት አራት ቀን 2015 ዓ ም ለህወሀት ምላሽ ከሰጠ ከአንድ ዓመት በኋላ አዋጅ ቁጥር 1332 ህዝባር 2016 ግንቦት 27 ቀን 2016 ዓ ም ሲታወጅ ህወሀት ይህንኑ ፓርቲዎችን በልዩ ሁኔታ የሚመዘግብ አዋጅ በታወጀ በሁለተኛው ወር ሐምሌ 19 ቀን 2016 ዓ ም በአዋጁ ላይ በልዩ ሁኔታ የፖለቲካ ፓርቲ ሆኖ ለመመዝገብ እንዲቀርቡ በህጉ የተመለከቱትን ዝርዝር ሰነዶች ይኸውም የፓርቲውን ፕሮግራም፣ የፓርቲውን መተዳደሪያ ደንብና የፓርቲው አመራሮች ስም ዝርዝር ከፊርማ ጋር ለቦርዱ አቅርቧል። በሌላ በኩል ህዝባዊ ወያኔ ሓርነት ትግራይ ህጋዊ ሰውነቱ እንዲሰረዝ የተላለፈውን ውሳኔ እንዲነሳ በማለት ሚያዚ 13 ና ሚያዚ 28 ቀን 2015 ዓ ም ለቦርዱ ባቀረበው ጥያቄ በአዋጅ ቁጥር 1332 ህዝባር 2016 በልዩ ሁኔታ ፓርቲ ሆኖ ለመመዝገብ እንዲቀርቡ የተጠየቁትን ሰነዶች አንዳቸውንም አያይዞ አላቀረበም ይህ የሚያስረዳው ህወሓት ሐምሌ 19 ቀን 2016 ዓ ም ያቀረበው ጥያቄ ሚያዚ 13 እና ሚያዚ 28 ቀን 2015 ዓ ም ካቀረበው ጥያቄ በተለየ መልኩ በአዋጅ ቁጥር 1332 ህዝባር 2016 መሠረት በልዩ ሁኔታ ፓርቲ ሆኖ ለመመዝገብ እንዲቀርቡ ህጉ በሚጠይቀው መሠረት የፖለቲካ ፓርቲ ምዝገባ ጥያቄ ማቅረቡን ነው። ህዝባዊ ወያነ ሓርነት ትግራይ ሐምሌ 19 ቀን 2016 ዓ ም ጥያቄውን ሲያቀርብ አዋጅ ቁጥር 1332 ህዝባር 2016 አውጆ ለሕዝብ በይፋ ተገልጾ በሥራ ላይ ከዋለ ሁለት ወር ካለፈው በኋላ ሲሆን በዚህ ወቅት የአዋጁ ዓላማ አፈጻጸምና በአዋጁ መሰረት በልዩ ሁኔታ ፓርቲ ሆኖ የመመዝገብ ሂደት በግልጽ የታወቀ በመሆኑ ህወሀትም ይህንኑ ለህዝብ ይፋ የሆነውን አዋጅ ዓላማና አፈጻጸም በግልጽ በማወቅና በመረዳት በአዋጁ ላይ የተመለከቱትን ሰነዶች አያይዞ በማቅረብ በአዋጁ የተጠየቀውን የመዝገባ ስርዓት በመፈጸም መዝገባው ተከናውኗል። ከሁሉም በላይ ህወሀት ሐምሌ 19 ቀን 2016 ዓ ም በጻፈው ደብዳቤ ላይ የቀድሞው ህጋዊ ሰውነት ይመለስልኝ ቢልም ያቀረባቸው ሰነዶች ጥያቄው የቀረበው የዋጁን መውጣት ተከትሎ መሆኑና ፍትህ ሚኒስቴር ስለ ህወሀት ለቦርዱ የጻፈው ደብዳቤ በልዩ ሁኔታ ለመመዝገብ የቀረበ መሆኑን የሚያስረዳ ሲሆን በተለይም ቦርዱ ለህወሓት ነሐሴ ሶስት ቀን ሁለት ሺ አስራ ስድስት ዓመተ ምህረት በልዩ ሁኔታ በመመዝገብ የሰጠው ህጋዊ ሰውነት ማረጋገጫ ሰርተፊኬት ከሰርተፊኬቱ ጋር አብሮ በሰጠው ነሐሴ ሶስት ቀን ሁለት ሺ አስራ ስድስት ዓመተ ምህረት በቁጥር አ አስራ አንድ ስልሳ ሁለት ህዝባር አስራ አንድ ህዝባር አምሳ አንድ ሰማንያ በተጻፈ ደብዳቤ ላይ የህወሓት የቀድሞው ህጋዊ ሰውነት እንዳይመለስለት በግልጽ ተመልክቶ እያለ የፓርቲው ከፍተኛ አመራር በቦርዱ ዋና መስሪያ ቤት በመገኘት ሰርተፍኬቱንና ደብዳቤውን በሚገባ አይተው አንብበውና ተስማምተው በፈቃዳቸው ፈርመው ከወሰዱ በኋላ ይህ በልዩ ሁኔታ ተመዝግቦ የተሰጠን የህጋዊ ሰውነት ማረጋገጫ አልቀበለውም ማለት ተቀባይነት የለውም። ቦርዱ በሕግ የተጣለበትን ኃላፊነት ለመወጣትና ፓርቲው ያለበትን ኃላፊነትና ግዴታ እንዲወጣ ለማድረግ በተለያየ ወቅት በጽሑፍ ማሳሰቢያ ሲሰጥ ቢቆይም ፓርቲው ግዴታውን ባለመወጣቱ ቦርዱ የኢትዮጵያ የምርጫ የፖለቲካ ፓርቲ ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162 ህዝባር 2011 ማሻሻያ አዋጅ ቁጥር 1332 ህዝባር 2016 ና አዋጁን ተከትሎ በወጣው መመሪያ ቁጥር 25 ህዝባር 2016 መሠረት ምንም አይነት ቅድመ ሁኔታ ሳይጠብቅ ፓርቲውን መሰረዝ የሚያስችል የህግ መሠረት ቢኖረውም ፓርቲው ግዴታውን እንዲወጣ እድል ለመስጠት ቦርዱ ፓርቲውን ለሶስት ወራት ከማንኛውም የፖለቲካ ፓርቲ እንቅስቃሴ በማገድ ፓርቲው የእርምት እርምጃ በመውሰድ በህጉ መሰረት ግዴታው እንዲፈጽም ቦርዱ ጥረት ቢያደርግም ፓርቲው የተጣለበትን የህግ ግዴታ ለመወጣት ፈቃደኛ አልሆነም። በመሆኑም ቦርዱ የካቲት አምስት ቀን 2017 ዓ ም በቁጥር አ 11 62 ህዝብ 11 ህዝብ 15 421 በተጻፈ ደብዳቤ ስራ ቁጥር 3 ላይ በተጠቀሰው የቦርዱ ውሳኔ ላይ ፓርቲው በሶስት ወር እግድ ጊዜ የእርምት እርምጃ ሳይወስድ ቢቀር በአዋጅ ቁጥር 1332 ህዝባር 16 አንቀጽ ቁጥር 3 ንዑስ ቁጥር 11 ሐመርሃ እና በመመሪያ ቁጥር 25 ህዝባር 2016 አንቀጽ 19 ንዑስ ቁጥር 1 ሐመርኋ መሠረት ቦርዱ የተለየ አካሄድ ሳይከተል የፓርቲውን ምዝገባ እንዲሰረዝ ቦርዱ በወሰነው መሠረት ፓርቲው የእርምት እርምጃ ባለመውሰዱ ቦርዱ ግንቦት አምስት ቀን 2017 ዓ ም ባደረገው ስብሰባ ፓርቲው ከግንቦት አምስት ቀን 2017 ዓ ም ጀምሮ ከፖለቲካ ፓርቲነት የተሰረዘ መሆኑን ወስኗል። ይህም ውሳኔ ለህወሓት ለፍትህ ሚኒስቴር በጽሑፍ እንዲደርስ ለህዝብ ይፋ እንዲደረግና የፓርቲውን መሰረዝ ውጤትን በተመለከተም የአዋጅ ቁጥር 1162 ህዝባር 2011 አንቀጽ 99 እንደ አግባብነቱ በህወሓትና አመራሮቹ ላይ እንዲፈጸም ቦርድ ወስኗል። የኢትዮጵያ ብሔራዊ ምርጫ ቦርድ ግንቦት 6 ቀን 2017 ዓ ምት አዲስ አበባ